ሰላም ጤና ይስጥልኝ፣ ክብራትና ክብራን የቻናል ተከታታዮች፣ በእያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ከርዕሱ ላይ እንዳያችሁ ዛሬ እንዴት አድርጋችሁ ጎግል ማፕ ላይ የራሳችሁን የቢዝነስ አድራሻ እንዴት በነፃ ማስቀመጥ እንደምችሉ እናያለን ማለት ነው። ጉግል ማፕ ላይ ስትገቡ አይታችሁ ከሆነ የተለያዩ የሃይማኖት ተቋማት ቦታዎች፣ የተለያዩ የክልል ቦታዎች ሊሆን ይችላሉ፣ የተለያዩ ሆቴሎች፣ የንግድ ቦታዎች፣ መስሪያ ቤቶች አብዛኞቹ ጉግል ማፕ ላይ ተመዝግበዋል ማለት ነው። ወደ እነዛ ቦታ ለመሄድ ስትፈልጉ ጉግል ማፕ ላይ ገብታችሁ ሰርች በማድረግ ቀጥታ እስታርት ስትሉት እነዛ ቦታዎች ላይ ቀጥታ ዳይሬክት ይወስዳችኋል ማለት ነው። ስለዚህ እናንተ ደግሞ የራሳችሁ ቢዝነስ ኑሯችሁ ሊሆን ይችላል። ከፈለጋችሁ የሃይማኖት ተቋም ያልተመዘገበ ካለ በራሳችሁ መመዝገብ አስባችሁ ሊሆን ይችላል። የእናንተን ሱቃችሁን፣ የንግድ ቦታችሁን ሰዎች ቀጥታ ጉግል ማፕ ላይ ገብተው ሰርች አድርገው እንዲያገኙት እና ወደ እናንተ እንዲመጡ ማድረግ ከፈለጋችሁ፣ በአጠቃላይ እንዴት አድርጋችሁ ቢዝነስ አድራሻችሁን እንደምታስገቡ በነፃ ነው አሳያችኋለሁ። አብራችሁን ቆዩ። ቪዲዮ ላይክ እያደረጋችሁ መልካም ቆይታ እሺ ይህንንም ለማድረግ ስልክ መያዝ ብቻ በቂ ነው። ማለትም አይፎን ወይም አንድሮይድ ስልክ ከያዛችሁ በቂ ነው። በመጀመሪያ ማድረግ ያለባችሁ ሎኬሽናችሁን ማብራት ነው ማለት ነው። ሎኬሽናችሁን እንደዚህ አድርጋችሁ ታበራላችሁ። ካበራችሁ በኋላ ዳታ ወይም ዋይፋይ ታበራላችሁ ግዴታ። እንደዚህ ካደርጋችሁ በኋላ ስልካችሁ ላይ ጎግል ማፕን መፈለግ ነው ማለት ነው። ሰርች ባሉ ላይ ተመጡና ማፕ ብላችሁ ሰርች አርጉ። እንደምትመለከቱት ማንኛውም የአንድሮይድም ሆነ የአይፎን ስልክ ላይ ጉግል ማፕ አለ ማለት ነው። እሱን ትነኩታላችሁ ማለት ነው። ሰው ከነካችሁ በኋላ እንደዚህ አድርጎ ያመጣላችኋል ሎኬሽናችሁን ማለት ነው። በመጀመሪያ ከላይ ይችኛዋን ትነኩና ሳተላይት ሞድ የሚለውን አድርጉት ማለት ነው። ሳተላይት ሞድ የናንተ ዲፎልት የሚለው ላይ ከሆነ ሳተላይት ሞድ አድርጉት በደንብ ዲቴይል ውስጡን እንዲያሳያችሁ ማለት ነው። ሳተላይት ሞድ ብላችሁ እንደዚህ ካረጋችሁ በኋላ ማለት ነው ከዛ መቀጠል ጫን ብላችሁ ትይዙታላችሁ ማለት ነው። መሀሉን ጫን ብላችሁ ስትይዙት ወደታች ሸርተት አድርጉና አድ ዩር ቢዝነስ ቱ ማፕስ ፎር ፍሪ ይላችኋል። አድ ዩር ቢዝነስ ማፕስ ቱ ፎር ፍሪ ይላችኋል። አንድ ጊዜ ይቺ መጨረሻ ላይ ያከበብኩባትን ተነኳታላችሁ ማለት ነው። በመቀጠል ከትንሽ ቆይታ በኋላ እንደዚህ ብሎ ይመጣላችኋል ማለት ነው ስታርት ቢልዲንግ ዩር ቢዝነስ ፕሮፋይል ይላችኋል ሶ እዚህ ጋር እንዳልኳችሁ ማስቀመጥ የፈለጋችሁት ለምሳሌ የሃይማኖት ተቋም ሊሆን ይችላል። ቦታው እንዲጠቀስ የፈለጋችሁት ሰዎች በቀላል እንዲያገኙት የእናንተን ሰፈር ሊሆን ይችላል። የፈለጋችሁት ኤቭሪ ማንኛውንም ማስቀመጥ ትችላላችሁ። ሰፈራችሁን፣ አካባቢያችሁን እዚህ ጋር ማስመዝገብ ትችላላችሁ። በቀጥታ ሰዎች ሊያገኙት ይችላሉ። የእናንተ ሱቃችሁ የንግድ ቦታችሁ ከሆነ ደግሞ ቢዝነስን የሚላል የቢዝነሳችሁን ስም ታስገባላችሁ ማለት ነው። ለምሳሌ እኔ ዝም ብዬ ነው አሁን የምሞላው። ከዛ ቢዝነስ ካታጎሪ ይላል ካታጎሪውንም ትሞላላችሁ ማለት ነው። ከዛ መቀጠል እኔ ቀጥታ ዝም ብዬ ነው ለእናንተ ለማሳየት ኔክስት ምትላለች። ቢዝነስ ስማችሁ እና ካታጎሪውን ካስገባችሁ በኋላ ኔክስት ምትለዋን ትነካላችሁ ማለት ነው። ኔክስት ካላችሁ በኋላ እንደምትመለከቱት ዱ ዩ ዋንት ቱ አድ ሎኬሽን ከስተመር ካን ቪዚት ላይክ ስቶር ኦር ኦፊስ ይላል። ምንድን ነው የሚላችሁ? እዚህ ጋ መጠንቀቅ ያለባችሁ ሰዎች የእናንተን ቦታ ቪዚት ማድረግ ይፈልጋሉ ነው የሚላችሁ። ፍቃድ ትሰጣላችሁ ማለትም፣ ወደ እናንተ ቀጥታ ይምጡ አይምጡ ነው የሚላችሁ። ስለዚህ እንዲመጡ ነው ግዴታ የሚፈለገው። ስለዚህ የስ ማለት ይኖርባችኋል ማለት ነው። ምክንያቱም ጉግል ማፕ ላይ ስማቸውን እናንተ ያስመዘግባችሁትን ስም ሰርች አድርገው ሱቃችሁ ሊሆን ይችላል፣ የቢዝነስ ቦታችሁ ሊሆን ይችላል ሰርች አድርገው ቀጥታ ወደ እናንተ መንጣት ቢፈልጉ ይህን ሎኬሽን ሸር ማድረግ ትችላላችሁ። ስለዚህ የስ ትሉ እና ኔክስት ትላላችሁ ማለት ነው። በመቀጠል እንደምታዩት የቢዝነስ አድራሻችሁን በትክክል እዚህ ጋር ትሞላላችሁ። ሪጅን የሚላለ፣ ስትሪት አድሬስ የሚላለ፣ ፖስታል ኮድ እና ከተማውን ከታች ከተማውን ያላችሁበትን ከተማ፣ ከላይ ደግሞ ስትሪት አድሬስ አድራሻችሁን በትክክል የቦታውን አድራሻ እናንተ ትሞላላችሁ ማለት ነው። የራሳችሁን ዛ ከጨረሳችሁ በኋላ ኔክስት ትሉታላችሁ ማለት ነው። በትክክል እናንተ ሙሉ ደስተኔ ለማሳየት ያህል ነው። ከዛ መቀጠል ኢዚስ ዩር ቢዝነስ ይላችኋል። ከእናንተ ቢዝነስ ጋር ከእናንተ ከሰጣችሁ ስም ጋር ተቀራራቢ የሆኑ ይሰጣችኋል። ይሄ እናንተ ነው ወይ ያላችሁ ነው። የእናንተ ከሆነ አንዱን ትመርጣላችሁ፣ ካልሆነ ደግሞ ነን ኦፍ ዚስ የሚለውን የመጨረሻዋን ትነኩና ኔክስት ትላላችሁ ማለት ነው። እነዚህን ከአሁን በፊት የተመዘገቡትን ከእናንተ ጋር ስም ጋር ተመሳሳይ የሆኑትን ነው የሚያመጣላችሁ ማለት ነው። ከዛ መቀጠል ምን ይላችኋል? ዌር አር ዩ ሎኬትድ ይላችኋል። የእናንተ ቦታው ትክክለኛ አሁን ማስመዝገብ የፈለጋችሁት ቦታ ይሄ ነው ወይ ይላችኋል። ካልሆነ አጀስት የምትላለች ከላይ፣ አጀስት የምትለውን ትነኩና በትክክል የእናንተ ቤት ወይም ማስመዝገብ የፈለጋችሁበት የቢዝነስ ቦታ የሃይማኖት ተቋም ማንኛውም ሊሆን ይችላል። በትክክል ይቺ ቀዩ ማረፍ ትኖርበታል ይኖርበታል ማለት ነው። ምክንያቱም እቺ ያረፈችበት ቦታ ላይ ነው ሰዎች ወደዚህ ቦታ ትክክለኛው አድራሻ ነው ብለው የሚሄዱት ማለት ነው። ስለዚህ እቺን እያንቀሳቀሳችሁ በትክክል ከዛ ቦታ ላይ ታስቀምጣላችሁ ማለት ነው። ተጨረሳችሁ በኋላ ኔክስት ምትላለች ከታች ኔክስት ትላላችሁ ማለት ነው። ከዛ መቀጠል እንደምታዩት ዲዩ ፕሮቫይድ ዴሊቨሪ ኦር ሆም ኤንድ ኦፊስ ቪዚት ሲላል ቤት ለቤት ዴሊቨሪ ምናምን ትሰጣላችሁ ወይ ነው የሚላችሁ። እንደምትመለከቱት ከዚህ ማንበብ ትችላላችሁ። ከዛ የስ ኦርኖ ትላላችሁ። እናንተ እንደስራችሁ ነው እንዳስመዘግባችሁት ለምሳሌ ካፌ ምናምን ሊሆን ይችላል። እንደዛ ከሆነ የስ ትላላችሁ። ቤት ለቤት እያደረሳችሁ የምትሰጡ ከሆነ ማለት ነው ደሊቨሪ። ካልሆነ ደግሞ የሃይማኖት ተቋም እንደዚህ አይነት ቦታዎች ከሆኑ ደግሞ ኖ ብላችሁ ታልፋላችሁ ማለት ነው። ከዛ ኔክስት ትላላችሁ። እንደ ቢዝነሳችሁ ይለያያል ማለት ነው። ከዛ መቀጠል ግሬት ፕሮፋይል የሚለው ላይ አሁን እያገባደድ ነው። ወደ 80 ፐርሰንት ጨርሰናል። ኮንታክት ዲቴይል አስገቡ ይላቸዋል ማለት ነው፣ ለከስተመሮቻችሁ እንዲታይ ስልክ ቁጥር አስገቡ ይላቸዋል። ያላችሁበትን ሀገር ትመርጡና ባላችሁበት ሀገር ስልክ ቁጥራችሁን ታስገባላችሁ። ወብሳይት ከፈለጋችሁ ከታች ወብሳይት ታስገባላችሁ። ኦፕሽናል ነው ማለትም ግዴታ አይደለም ወብሳይት ማስገባት ማለት ነው። አስገብታችሁ ቬሪፋይ ማድረግ ትችላላችሁ እኔ ግን ለሙከራ ስለሆነ ዝም ብዬ ስኪፕ ብዬ ስልክ ቁጥር ሳላስገባ አልፈዋለሁ ማለት ነው ከዛ በመቀጠል እንደምትመለከቱት ጌት አፕዴት አባውት ዩር ቢዝነስ ይላችኋል ማለት ዋት ዩ ላይክ አላርት ኖቲፊኬሽን ኦር ቲፕ አባውት ዌይ ቱ ማኔጅ ዩር ቢዝነስ ኦን ጉግል ማፕስ ይላል እንደፈለጋችሁ ኖ ወይም ኢስ ማለት ትችላላችሁ ከጉግል ማፕስ የተለያዩ ኖቲፊኬሽኖች ድረሳችሁ ነው የሚለው አብዴት የሆኑ ምናምን ሲኖሩ እናንተ ግን የስ ማለት ትችላል። ትክክለኛ የቢዝነስ አድራሻ ከሞላችሁ የስ ትሉታላችሁ። ምክንያቱም ሰዎች እናንተን ቦታ ሲጎበኙት ቪዚት ሲያደርጉት ምናምን መልእክት እንዲያመጣላችሁ ማለት ነው ሀሳቡ። ከዛ እንደምትመለከቱት ቱ ስታርት ቬሪፊኬሽን ኢንተር ዮር ፎን ነምበር ይላል። ቬሪፋይ አድርግ እያለ ነው ቬሪፋይ ስልክ ቁጥር አስገብታችሁ ቬሪፋይ ትላላችሁ። ነገር ግን አሁን እንዳልኳችሁ በትክክልም አድራሻም አልሞላሁም ለእናንተ ለማሳየት ስለሆነ ቬሪፋይ ሌተር ብያልፋለሁ ማለት ነው። በኋላ ቬሪፋይ አደርጋለሁ አልኩት። ከዛ መቀጠል አሁን እየጨረስን ወደ ዘጠና ፐርሰንት ኦሬዲ ደርሰናል ማለት ነው። ከዛ አጭ ቢዝነስ ሃውር ሲላል፣ እዚህ ጋር በትክክል የቢዝነሳችሁን ሰዓት ማስገባት ይኖርባችኋል ማለት ነው። የሞላችሁት ለምሳሌ የንግድ ቦታ ምናምን ከሆነ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ እያለ የሳምንቱ ቀናቶች አሉ። ለምሳሌ ሰኞ ምን ሰዓት ነው የምከፍቱት? ምን ሰዓት ነው የምዘጉት? እዚህ ጋር ኦፕን አት ይላል፣ ክሎዝ አት ይላል። ስለዚህ መቼ ነው የምከፍቱት? መቼ ነው የምዘጉት? ማክሰኞም እንደዚሁ ሰንዴ መንዴ ቱስዴ እያለ ይቀጥላል ማለት ነው። በትክክል ትሞላላችሁ ማለት ነው። የናንተን ትክክለኛ የቢዝነስ ቦታ ከሆነ ማለት ነው። እኔ ግን አሁን እንዳልኳቸው ምንም የሞላሁት ስለሌለ እናንተ ኔክስት በሉ እኔ ግን ስኪፕ ብዬ አልፋለሁ ማለት ነው። ከዛ መቀጠል እንደምታዩት አድ ቢዝነስ ዲስክሪፕሽን ይላል። ስለ ቢዝነሳችሁ ገለጻ አድርጉ ይላል ማለትም እኔ እንዴ የምሰራው ምናምን ስለ ድርጅታችሁ መግለጫ እስከ ሰባት መቶ ሃምሳ ቃላት መጠቀም ትችላላችሁ ይላል። እንዳልኳቸው እኔ ምንም የከፈትኩት የለም እናንተ ግን የቢዝነሳችሁን መረጃ ሰዎች እንዲያዩት እንዲሳቡ ወደ እናንተ ስለ ቦታው የሚጠቁም ነገር እዚህ ጋር መግለጫ ትሰጣላችሁ። ለምሳሌ ሃይማኖት ተቋም ከሆነ እንዳልኳችሁ ስለዛ ቦታ ታሪክ አንዳንድ ያጠር ያለ መግለጫ መስጠት ትችላላችሁ። እኔ ግን እስኪፕ ብዬ አልፋለሁ ማለት ነው። ከዚያ መቀጠል አድ ፎቶ ዩር ቢዝነስ ይላችኋል። የቢዝነሳችሁን ፎቶ አስገቡ ይላል ማለት ነው። ለምሳሌ የፈለጋችሁትን ያህል ፎቶ ማስገባት ትችላላችሁ እየገባችሁ መቀየር መጨመር ትችላላችሁ። ሌላ ጊዜ የቢዝነሳችሁ እንዳልኳችሁ መንፈሳዊ ቦታ ከሆነ የቤተክርስቲያን ከሆነ ለምሳሌ ቤተክርስቲያኑን ፎቶ ዜጋት አስገባላችሁ ከታች ማለት ነው። ሌላ ደግሞ መስጊድም ከሆነ እንደዚሁ። ከዛ እኔ እስኪፕ ብዬ አልፋለሁ፣ እናንተ ግን በቀላሉ ማስገባት ትችላላችሁ ማለት ነው። ከዛ መቀጠል፣ እንደምታዩት ጎግል አድ ላይ ላስተዋውቅላችሁ ይላል። በቀላሉ ሰዎች ወደ እናንተ እንዲመጡና ከሰዎች ጋር እንዲተዋወቅ ጎግል አድ ላይ ከፍላችሁ ማስተዋወቅ ትችላላችሁ። የቢዝነስ ቦታ ከሆነ ጌት ስታርተድ የሚለውን ነክታችሁ ፔመንት ሜትድ ፈጽማችሁ ማስተዋወቅ ትችላላችሁ። ነገር ግን ማስተዋወቅ የማችሉ ከሆነ ስኪፕ ትላላችሁ ማለት ነው። ከዛ እንደምታዩት ጎግል ወርክ ስፔስ ላይ መሞከር ትፈልጋላችሁ ይላችኋል። አሁንም እንደፈለጋችሁ ትራይ ጎግል ወርክ ስፔስ ወይም ስኪፕ የሚለውን ትነካላችሁ። ጨርሳችኋል ማለት ኮንቲኒውስ ትሉት የቢዝነስ ቦታችሁ ይቀመጣል ማለት ነው። ልክ እንዴት እንደሆነ ላሳያችሁ። ለምሳሌ ቦል የመድሃን ያለን ብዬ ብጽፍ ቦል የመድሃን ያለም ቤተክርስቲያን አሁን በቀላሉ እንደዚህ ብሎ ይመጣልኛ ማለት ነው። ቅድም ፎቶ ያስገቡ ያልኳችሁ እንደዚህ ፎቶን ቪዲዮን ማስገባት። በነገራችን ላይ ፎቶው ከታች በዚህ መንገድ ነው የሚቀመጠው ማለት ነው። አያችሁት? ፎቶ ከታች በዚህ መንገድ ይቀመጣል። የሞላችሁት አድሬስ ደግሞ ከታች እንደምትመለከቱት ይቀመጣል። ሰዓቱ ደግሞ ቅድም ያልኳችሁ ኦፕን ቲዮኒ ፎር ሃወርስ ይላል 24 ሰዓት ክፍት ነው ብሏል። ከታች እንደዚህ በዚህ መንገድ ነው የእናንተ አድራሻም እንደዚሁ የሚገለጸው ማለት ነው። ከዛ ሰዎች በቀላሉ ስታርት ሲሉት እዚህ ጋር ወደ እናንተ አድራሻ ይወስዳል። ለምሳሌ ወደ ቦሌ መድሃኔዓለም መሄድ ቢፈልግ እንደምትመለከቱት እንደዚህ ብሎ አሁን ካለሁበት ቦታ ወደዛ ወደ ቦሌ መድሃኔ ዓለም ቀጥታ ይወስደኛል ማለት ነው። እንደምትመለከቱ ነው እንደዚህ አድርጎ ይወስዳቸዋል ማለት ነው። ሲጨርሱ ሎኬሽናችሁን ኦፍ ማድረግ ትችላላችሁ፣ ለጥንቃቄ ማለት ነው። ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ሌሎች ጥያቄዎችም ካሏችሁ እንግዲህ በየቀኑ ቪዲዮ ለመስራት ሞክራለሁ፣ ካሁን በኋላ መጠየቅ ትችላላችሁ። አንዳንድ ዝም ምላቸው ጥያቄዎች አሉ። እየጠየቃችሁ ነገር ግን መልስ የሌላቸው ጥያቄዎችም ስላሉ ለዛ ነው ማለት ነው። መልስ ያላቸውን ግን በዚሁ ይዤ እምመጣ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ሀሳብ አስተያየታችሁን በኮሜንት አጋሩኝ። ከአሁን በኋላ ለማመብ እሞክራለሁ። በእርግጥ ከአሁን በፊት ጉለት አለብኝ። ከአሁን በኋላ ግን የእናንተን አስተያየት እያነበቡ በትክክል ለመመለስ እሞክራለሁ ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ጓደኞች ባይ።